ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የግንቦት 7 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የሐኪሞቹ አድማ በመቀጠሉ እስርና ድብደባው የተጧጧፈ ሲሆን ብልጽግናም መምህራንን ለመነጠል እየሰራ ነው። በወሎ ሸዋና ጎንደር ቀጠናዎች አፋብሃ የተሳካ ኦፕሬሽኖችን ማካሄዱን አሳውቀዋል። በጎንደር በርካታ ቀጠናዎች ከባድ ውጊያዎች እየተካሄዱ ነው። አብይና ጌታቸው የጠሩት ሰልፍ በትግራይ ማይጨው ከተማ ተካሂደዋል። ህወሃት ከምርጫ ቦርድ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 የሐኪሞቹ አድማ በመቀጠሉ እስርና ድብደባው የተጧጧፈ ሲሆን፣ ብልጽግና መምህራንን ለመነጠል እየሰራ ነው። የነጭ ጋውን ለባሾቹ ሐኪሞችና እና መምህራኖች መግለጫ ግፍ፣ ማንነቱ ጨፍጫፊነት የሆነውን የብልጽግናውን አገዛዝ የከፋ ድንጋጤ ውስጥ ከተውታል። በትናንትናው ዕለት አዲስ አበባን ጨምሮ በተለያዩ የአገሪቱ አካባቢዎች ነጭ ለባሽ መምህራንን ሰብስቦ ከሐኪሞቹ አድማ ራሳቸውን እንዲያገሉ ሲያባብል ብሏል። በአዲስ አበባ የተሰበሰቡ መምህራንን የቤት መስሪያ ቦታ እንሰጣቸዋለን የደሞዛ ያላችሁም 30 በመቶ ቆጥባችሁ ቤት ስሩ ሲል ተሳልቋል። የአንድ የመንግስት ትምህርት ቤት መምህር ደሞዝ ከአምስት ና ስድስት ሺህ እስከ 10 ሺህ ብር ሲሆን ይህ ደሞዝ ልጆቼን አብልቶ ለማሳደር ከበደኝ ቢልም ከዚህ ደሞዝ ላይ 30 በመቶን ቆጥባችሁ ቤት ስሩ ሲል ተሳልቋል። በአሁኑ ሰዓት አንድ ቤት ለመስራት የሚፈጀው ገንዘብ እየታወቀ በወር አንድ ሺ ና ሁለት ሺህ ብር ቆጥባችሁ ቤት ስሩ ከማለት በላይ ቀልድ ሊኖር አይችልም ሲሉም ያነጋገርናቸው መምህራን ተናግረዋል። በዚህም ስብሰባው ከመምህራን አጀንዳ ውጭ በሆነ ነገር ላይ እንዲያልፍ ተደርጓል። በአማራ ክልል በነበሩ ስብሰባዎች ደግሞ የጥፋት እጆችና መዘዞች የሚል ዘጋቢ ፊልም በቅድሚያ እንዲታይ መደረጉን ነው የሰማነው። በፊልሞቹ ላይ የብልጽግና ባለስልጣናት ማብራሪያ ሲሰጡ እንደሚታይም ነው የተነገረው። ከዘጋቢ ፊልሙ በኋላ መምህራኑ አስተያየት እንዲሰጡ የተጠየቁ ሲሆን፣ አብዛኛው አካባቢ ግን አስተያየት የሰጠ መምህር አለመኖሩን የተነገረው። በተመሳሳይ ከጤና ባለሙያዎች የከፊል የስራ ማቆም አድማ መምታት ጋር በተያያዘ 15 የሚሆኑ ባለሙያዎች በተለያዩ የአገሪቱ አካባቢዎች በቁጥጥር ስር መዋላ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 ተናግረዋል የጥቁር አንበሳና ቅዱስ ጳውሎስ ሆስፒታል ባለሙያዎችን ጨምሮ የፈለገ ሕይወት፣ የአዋሳ ዩኒቨርሲቲ ሆስፒታል፣ የለኩ ሆስፒታል ሲዳማ ክልል፣ የጎንደር ዩኒቨርሲቲ አዲስ ዓለም ነፋስ መውጫ ሆስፒታሎች ባለሙያዎች መታሰራቸውን ገልጸዋል። ትናንት ረቡ ግንቦት 6 2017 ዓ ም ጠዋት የቅዱስ ጳውሎስ ሆስፒታል ሐኪሞች ዶክተር ሳዶር በረከትና ዶክተር ኢፋ አዱኛ ከማደሪያቸው ወደ ሆስፒታል ሲገቡ በፖሊስ እንደተያዙ የአይን እማኞችና አስተባባሪዎች ተናግረዋል። ሁለቱ ሐኪሞች እንቅስቃሴውን ስለደገፉ አዲሱ ገበያ የሚገኝ ፖሊስ ጣቢያ መታሰራቸውን የተናገሩት አንድ አስተባባሪ የፖለቲካ አጀንዳ አላችሁ ብለው እየመረመሯቸው ነው ብለዋል። መንግስት እነዚህን መሪዎች ከያዝኩ ሌላው ባለሙያ ዝም ብሎ ስራውን ይሰራል በሚል አካሄድ ነው ሲሉ እስራቱ ጥያቄውን ለማፈን የሚደረግ እርምጃ ነው ብለውታል። ባለሙያዎቹ ከእስራቱ ባለፈ ከመንግስትና ከሆስፒታል የስራ ኃላፊዎች ወከባና ዛቻ እየደረሰባቸው እንደሆነም ገልጸዋል። በርካታ ሆስፒታሎች በስራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስ የሚወስዱ ማስጠንቀቂያዎችን አውጥተዋል። ማስተማሪያ ሆስፒታሎችም ስራ የማይገቡ ሬዚደንት ሐኪሞች መኖሪያ ቤት ለቀው እንዲወጡ አስታውቀዋል። ችግሮቻችን ለመስማት የተዘጋጀ አካል የለም ሲሉ እስካሁን ከመንግስት አውንታዊ ምላሽ እንዳላገኙ የተናገሩ አንድ አስተባባሪ ሆስፒታሎች አድማ በመቱ ባለሙያዎች ፈንታ ጠባባቂ ባለሙያዎችን እየጠሩና የቅጥር ማስታወቂያ እያወጡ እንደሆነም ጠቁመዋል። ማስፈራራቱ፣ ዛቻው፣ ደብዳቤ መጻፉ፣ ሆስፒታል ውስጥ ወታደሮች ማብዛት ቀጥሏል። ጥቁር አንበሳም ቅዱስ ጳውሎስም ትናንት በአካል ሄጄ ሁለቱን ሆስፒታል አይቻለው በፖሊስ ነው የተከበቡት፣ ሲሉ እየደረሰብን ነው ያሉትን ጫና ገልጸዋል። የመንግስት እርምጃ ንቅናቄው የበለጠ እንዲቀጣጠል እያደረገ ነው የሚሉት አስተባባሪው ክፍት የነበሩት የህክምና ክፍሎች በጫናው ምክንያት አገልግሎት ማቆማቸውን ገልጸዋል። ይህን እንቅስቃሴ በኃይል ማስቆም አይቻልም ያሉ ሌላ አስተባባሪ የታሰሩ የጤና ባለሙያዎች ካልተፈቱ ከነገ ጀምሮ ሙሉ ለሙሉ አድማ እንደሚመቱ አስጠንቅቀዋል። በወሎ ሸዋና ጎንደር ቀጠናዎች አፋብሃ የተሳካ ኦፕሬሽኖችን ማካሄዱን አሳወቀ። በወሎ ክፍለ ሀገር ላስታ አሳምነው ኮር ውባንታ ባተ ክፍለ ጦር ከጋሸና እስከ እስታይሽ ባለው ቀጠና የተጠና ውጤታማ ዘመቻ ማካሄዱን አሳውቀዋል። ግንቦት አምስት ሁለት ሺ አስራ ሰባት አመተ ምረት ከሌሊቱ አራት ሰዓት ተኩል እስከ ንጋት አስራ አንድ ሰዓት በተደረገ ኦፕሬሽን በኮን ወረዳ ሐሙሲት ከተማ ላይ የነበረው ሚሊሻና አድማ ብተና ባላሰበው በተደረገበት ድንገተኛ ጥቃት በመደናበር ገሚሱ ወደ ጋሸና ከፊሉ ወደ እስታይሽ ከተማ ሸሽቷል። በተጨማሪም ጋሸና ከተማ ላይ አንድ ሻምበል የብልጽግና ኬላ ጥበቃ መከላከያ ላይም በተደረገ ድንገተኛ ጥቃት ሙሉ ኬላውን ለቆ ራስ አንችም ከሚባል ሆቴል ራሳቸውን ደብቀው አድረዋል። በሌላ በኩል አማራ ፋኖ ብሔራዊ ኃይል የሜጀር ጀኔራል ውባንታ አባተ ኮር አምስቱ ክፍለ ጦሮች ውጊያዎችን እያደረጉ ነው። ሜጀር ጀኔራል ውባንታ አባተ ተወርዋሪ ክፍለ ጦር የጉና ክፍለ ጦር በጥምረት በኪንቲ መርዋ፣ ማክሰኝ፣ ሰኝት፣ ዝምሃ፣ ፈንድቃ ማህደረ ማርያም አጼ ፋሲል ክፍለ ጦር በአርበኛ ዝናው እየተመራ በመርዋ ኪንቲ፣ ኢንጂነር ስመኘው በቀለ ተወርዋሪ ክፍለ ጦር ደግሞ በአለምበር ምንጡራ፣ ወጅ እንዲሁም ጣና ገላዲዮስ ክፍለ ጦር በአርበኛ ማሩ እየተመራ በአርብ ገበያ፣ በገላውዲዮስ በአንበሳሜ ከባድ ውጊያዎችን እያደረጉ ይገኛሉ። የአገዛዙ ሰራዊት አንዲት ቦታ ላይ ለመክበብ ሲሞክር በሁሉም ክፍለ ጦሮች መገኛ የአገዛዙ ጦር ተከበበ ያለው ኮሩ በከበባ ተመለሰ ሲልም ገልጿል። በውጊያ መሀል መቆረጦች እዚህም እዛም ነበሩ። ነገር ግን ፋኖ ቆረጣን በቆረጣ መልሶ ድል ተቀናጀ ብለዋል። ትናንት ንጋት 11 ሰዓት የጀመረው ውጊያ እስከ ቀኑ 11 ሰዓት ቀጥሎ ውሏል። ፋኖቹ የአሸናፊነት ግብራቸው ከፍ ብሎ የአገዛዙ ሰራዊት ምሽግ ሁሉ ተሰባብረዋል። 11 ሰዓታትን ውጊያ ተደርጎ ከሁሉም ክፍለ ጦሮች የቆሰሉት አምስት ፋኖች ብቻ መሆናቸው ተገልጿል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ለተከታታይ ስድስት ወራት ያሰለጠናቸውን ልዩ ኮማንዶዎች አስመርቋል ተጠቅሷል። በምረቃ ስነ ስርዓቱም ተመራቂ ኮማንዶዎች ልዩ የሰልፍ ጉብኝት ለተመልካቾች ያደረጉ ሲሆን ተመልካቾችን ቁጭ ብድግ ያስደረገ ስፖርታዊ ትርኢትም አቅርበዋል። በዚህ የምረቃ ስነ ስርዓት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቀጠናዊ ትስስር አመራር የሆኑት አርበኛ የቆየ ሞላ እንዲሁም የስምንተኛ በላይ ዘለቀ ክፍለ ጦር ሰብሳቢ ፋኖ ምስጋናው ይታየው፣ የክፍለ ጦር አመራሮችና የብርጌድ አመራሮች እንዲሁም በቀጠና ከስምንተኛ በላይ ዘለቀ ክፍለ ጦር ጋር የሚተሳሰረው የሰባተኛ ሀዲስ አዲስ አለማየው ክፍለ ጦር አመራሮች ተገኝተዋል። አብይና ጌታቸው የጠሩት ሰልፍ በትግራይ ማይጨው ከተማ ተካሄደ። ከወራት በፊት ከመቀሌ የተባረሩት ጌታቸው ረዳ በሚወዷት አዲስ አበባ ከትመው አብይን እያማከሩ ቀጥለዋል። ታዲያ በቀድሞ ጓዶቻቸው ባንዳ የሚል ስያሜ ያገኙት ጌታቸው ረዳ በተለይ ከሰሞኑ በፋና ቴሌቪዥን ያደረጉት ቃለመጠይቅ በርካታ የትግራይ ልሂቃንና የማህበራዊ ሚዲያ ተጠቃሚዎችን አስቆጥተዋል። ከስዩም ተሾመና ከአራያ ተስፋ ማርያም በላይ የብልጽግና አክቲቪስት ለመሆን ከዳንኤል ክብረት በላይ ለብልጽግና ለመገረድ እየ እየተሯሯጡ ነው ሲሉ ተሰምተዋል። በመሆኑም የህወሃት ፍንካች የትግራይ ፖለቲከኞቹ አንዳቸው ከኤርትራ ጋር አንዳቸው ከብልጽግና ጋር ተጠግተው ወቅታዊውን የክልሉን ውጥረት ከፍ አድርገውታል። ጌታቸው ረዳ በቀድሞ የጊዜያዊ አስተዳደር ፕሬዝዳንትነት ዘመናቸው የተረፋቸውን የራያ አካባቢ መንግስታዊ መዋቅር ተጠቅመው በነደብረጽዮን ላይ ዘምተዋል። ከዚህ አካባቢ የወጡ የትግራይ ታጣቂዎችን እነ ጌታቸው ከብልጽግና ጋር ተጣምረው በአፋር መጋሉ አካባቢ እያሰለጠኑ መሆኑ ይታወቃል። ወታደራዊ ስልጠና ባለፈም በዛሬው ዕለት በደቡብ ትግራይ መቀመጫ ማይጨው ከተማ በዛሬው ዕለት የጌታቸው መዋቅር እነ ደብረጽዮንን የተቃወመ ሰልፍ አካሂደዋል። ይህንን ሰልፍ ጌታቸው ከአቢይ መንግስት ጋር ተናበው ያካሄዱት ነው የሚሉት አስተያየት ሰጪዎች የሰልፉ መፈክሮች በትናንትናው ዕለት በማይጨው ከተማ ኮሚኒኬሽን በኩል ተሰራጭተው የሰልፍ ጥሪውንና መፈክሮቹንም ከትናንት ጀምሮ የብልጽግና አክቲቪስቶች በስፋት ሲያሰራጩት እንደነበር ለመታዘብ ሞክረናል። ሆኖም ግን የትግራይ እናቶች በዛሬ ሰልፍ ፍ ላይ መሰረታዊ ጥያቄዎችን አንስተው ታይተዋል። በእጃቸው መሬት እየቧጠጡ ጦርነት በቃን ሲሉ ተደምጠዋል። ሚሊዮን ልጆቻቸውን በሰሜኑ ጦርነት ያጡት እነዚህ የራያ እናቶች የህወሃት ፍንካቾቹ የደብረ ጽዮንና የጌታቸው ረዳ ቁማር መጫወቻ ሆነዋል። ሰቆቃ መከራማ ጦርነት ባለበት ቦታ ሁሉ እጃቸው ያለበት አብይ ደግሞ ጌታቸውን ይዘው ይህን መከራ ሊያዋልዱ ላይታች እያሉ ነው። ህወሃትና የታደሰ ወረደ ጊዜያዊ አስተዳደር ሰልፉን አስመልክቶ የዜና እስከተጠናከረበት ሰዓት ድረስ ያሉት ነገር ባይኖርም ትግራይ ቴሌቪዥን ግን ለሰልፉ ሽፋን ሰጥቶ ዘግቦታል። ህወሃት ከምርጫ ቦርድ መሰረዙን አስመልክቶ የምላሽ መግለጫ ወጣ። እድሜ የጠገቡ ፓርቲ ህወሃት በምርጫ ቦርድ ከፓርቲነት መሰረዙን ተከትሎ ለአፍሪካ ህብረት ኮሚሽን አቤቱታ አስገብቷል። የፕሪቶሪያ ስምምነት ለሁለት ዓመታት በትግራይ የነበረውን አውዳሚ ጦርነት ማስቆሙን በመጥቀስ የጀመረው ህወሃት ስምምነቱ የግጭቱን ስረ መሰረት በመንቀል ዘላቂ ሰላም የማምጣት ዓላማ እንደነበረው አስረድቷል። ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ የፕሪቶሪያ ስምምነት ላይ አንደኛው ፈራሚ የሆነውን ህወሃትን ህገወጥ በማለት መፈረጁ ከስምምነ ከስምምነቱ መሰረተ ሀሳብ ጋር እንደሚጣረስ አስታውቋል። በፕሪቶሪያ ስምምነት ላይ አንደኛው ለሌላኛው እውቅና እንደሚሰጡ መስፈሩን ያወሳው ህወሃት የፓርቲው መሰረዝ በሰላም ሂደቱ ላይ ተጽዕኖ እንደሚያመጣም አስረድተዋል። በመሆኑም በፕሪቶሪያው ስምምነት ላይ የማደራደር ሚና የነበራቸው አካላት በአስቸኳይ ስብሰባ እንዲጠሩ፣ ጉዳዩ በሚቀጥለው የአፍሪካ ህብረት ሰላምና ደህንነት ምክር ቤት ስብሰባ ላይ በአጀንዳነት እንዲቀርብና እነዚህ ሁለት ነገሮች እስከሚከናወኑ ድረስ የኢትዮጵያ መንግስት የምርጫ ቦርድን ውሳኔ ከማስፈጸም እንዲቆጠብ ጫና እንዲደረግበት ለአፍሪካ ህብረት ኮሚሽን ኮሚሽነር በጻፈው አቤቱታ ላይ ጠይቋል። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ የህዋትን የፖለቲካ ፓርቲነት እውቅና መሰረዙን ተከትሎ ውሳኔው የፕሪቶሪያን ስምምነት የሚጎዳ ነው ሲሉ የህዋት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። አቶ አማኑኤል ከቢቢሲ ጋር በነበራቸው ቃለ ምልልስ ቦርዱ ለፓርቲው የሰጠውን የምዝገባ ምስክር ወረቀት ከመሰረዙ በፊት እንደማይቀበለው በተደጋጋሚ መግለጹን አስታውሰዋል። ነገር ግን የህዋት ምክትል ሊቀመንበር አቶ አማኑኤል ፓርቲው የተሰጠውን የምዝገባ ምስክር ወረቀት እንደማይቀበለው ሲገልጽ መቆየቱን ተናግረው ብሔራዊ ምርጫ ቦርድ ፓርቲዎችን የሚመዘግቡበትና የሚተዳደሩበት ስርዓት በማበጀት እንደ አንድ የዴሞክራሲ ቤት ሆኖ ከማገልገል ይልቅ የራሱን አቋም ይዘው የፕሪቶሪያን ስምምነት በሚጎዳ መልኩ ተንቀሳቅሷል ሲል ወንጅለዋል። አቶ አማኔል አክለውም ቦርዱ የኢትዮጵያ መንግስትን ወደ ሌላ መንገድ ለመምራት የሚያስችል መንገድ የከፈተ ነው የሚመስለኝ ሲሉ ከውሳኔው አንጻር ግምታቸውን አስቀምጠዋል። የምርጫ ቦርድ የፕሪቶሪያን ስምምነት በሚጎ ሰግዳ መልኩ ነው የተንቀሳቀሰው ሲሉ የተናገሩት ምክትል ሊቀመንበሩ የኢትዮጵያ ምርጫ ቦርድ ሰዎች ይህንን የሚያደርጉት የፕሪቶሪያ ስምምነትን ካለመቀበል የተነሳ ነው ሲሉ ቅሬታቸውን ገልጸዋል። የቦርዱ አመራሮች ስምምነቱን ስላልተቀበሉ እጃቸው ላይ ያለውን የህግ ከለላ በመጠቀም የፕሪቶሪያ ስምምነትን በሚጎዳ መልኩ ሲንቀሳቀሱ ቆይተዋል ሲልም ወንጅለዋል። የፕሪቶሪያ ስምምነት ይመልሳቸዋል የተባሉት ነገሮች ደግሞ ምንም መልስ አላገኙም ያሉት አቶ አማኑኤል ስለዚህ እነርሱ መልስ እንዲያገኙ እንሰራ